ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንግዲህ ወንድማችን ስታሊን እና ወንድማችን አወል ሰዒድ የኤርትራው አክቲቪስት ለመገናኘት ወስነዋል። ተገናኝተው ጋዜጣዊ መግለጫ ለመስጠት ወስነዋል። በጣም ዱስ ይላል። አንዳንድ ልጆቻችን፣ ወንድሞቻችን ስምዒታዊ የሆናችሁ ከጠላቶቻችን ጋር እየሰራ ነው፣ ከጨፍጫፊዎችን ጋር እየሰራ ነው የምትሉ ተሳስታችኋል። ስታሊን ጀግናችን ነው፣ እንወደዋለን። የትግራይን ጥቅም አሳልፎ አይሰጥም። ወደድሺ፣ ጠላሺ፣ ተገለበጥሺ አይሰጥም። ስለሆነ ከኤርትራ ጋር ግንኙነት ቢያደርግ ስታሊን ዶስ ነው የሚለን የኤርትራ ሕዝቢ ቁኑዕ አቋም ያለው ጽንዓት ያለው ወለም ዘለም እማያቅ ክህደት እማያቅ ያው ክህደት። እንኳን አንድ ይክዶናል ግድ የለም፣ እኛ ችግር የለም፣ እሱ ያልፏል። ሆኖ ቀርቶ አብይ አህመድ ጋ ብንሰራ አብይ አህመድ መታመኛ የሎ። እዚ ነው ስትዩ እዛ እዛ ነው ስትዩ እዚ አብይ አህመድ ኮከ አንድ የም ሁለት የም ሶስት የም ኮለ ነው። ደብረ ጽዮን እኮ ከእኔ ጋ አብራችሁ ስሩ፣ አብረን ሁነን ኢሳያስን እናጥፋቸው ሲል ነበር። ሻዕብያም እኔ ሻላችኋለሁ ከኔ ጋር ስሩ ወንድማማቾች ነን ሓደ ቋንቋ እንዛረባለን ትግራይ ትግርኛ ምትባል ዓባይ ሃገር እንፈጥራትለን እኔ እድሜ ገፍቷል ህዝቢየ እዚህ ጋ በትኛው መሄድ አልፈልግም ተጋሩ ከምትባሉ ጀጋኑ ሰብሱ ረጋ ቀላቅያችሁ አንድ ትልቅ አገር ፈጥራችሁ ትግራይ ትግርኛ የምትባሉ ኑሩ ነው። አብይ አሕመድ ደግሞ የሚለው አሰብ እናስመልሳለን፣ የኤርትራ ህዝብን እንጨፈጭፋለን፣ እንደፍራለን ነው የሚለው። ማነው የሚሻለን ለእኛ፣ ኢሳያስ? ማነው የሚሻለን? አወል ስዒድ እንዲህ ትግራይ ኮ ተመራጭ እንጂ መራጭ እኮ አይደለችም። ዱስ ደስ የሚለው ነገር ትግራይን ሁሉ ሰው ነው የሚመርጣት። ትግራይ ጀጋኖች ከኛ ጋር ቢሆኑ ድምጥ ማጡ እናጠፈዋለን ብሎ የሚተማሙኑበት ኃይልና ሰራዊት ያላት ትግራይ ብቻ ኮ ናት። እዛ ቀንድ አፍሪካ ላይ ቀንድ በአምሐረኛ ነው ቃርኒ። ቃርኒ አፍሪካ ላይ አወል ሰኢድ ወንድሜ አክሱም መተ ጎጥመ አባቶች ጨፍጭፎ የዛን ሰዓት ግድ የለም፣ ግድ የለም፣ ግድ የለም እሱ እንደሱ እሱ ልባችን ላይ ተጽፏል። ይቅርታ የምናደርጋለን ግን ግድ የለም ብለን እናልፈዋል። ፖለቲካ አይደል? ፖለቲካ አይደል? ዋናው ፖለቲካ አይደል? የውስጥሽን በውስጥሽ ይዘሽ የሰጡሽን ይዘሽ አልቅሽ እንደሚባለው የሰጡህን ተቀብለህ አልቅስ ይላል። ልጅ ከኤርትራ ጋር ብንሰራ ያዋጣናል፣ ከአብይ ጋር ብንሰራ እንከስራለን። አምሐራ ጋር ብንሰራ አምሐራ ጋር እንኳን እነሱ ስሪያ ላይ ናቸው። አማራ ጋማ እንዴት ነው የምትሰራ? እማ የሆነው አማራ ከየቱ ጋር አማራ ጋር ከምትሰራ ማ ካብ አሕመድ ጋር ትሰራ ይሻላል እኮ ፋኖ የሚባለው ታጣቂ ቡድን የአምሓራ ነፃ አውጪ ቡድን የገዛ አምሓራው አድማ በታኝ ሚልሻ በምናምን ተው ብሎ ተደራጅተው ሊወጉት ነው እየወጉት ነው። አማራ እኮ ሓድነት የለውም እኮ እርስ በርስ ኮ ፍልይል እያለ ህዝብ እኮ ነው ለአምሓራ፣ ለጎን እናርገው፣ ግድ የለን አምሓራ ሰሜናዊ ወንድማችን ነው። ይሄ ከገባው በኋላ ይሄ አድማ በታኝም ይሄ ምልሻም ከገባው በኋላ አንድ ከሆን በኋላ ለምርጫ ይቀርባሉ። አሁን ግን ትልቅ ምርጫችን ኢሳያስ ነው። አብይ አሕመድ አብይ አሕመድ ሓደ ውሸታም ነው ክልተ ክሓዲኑ ሰለስተ ንስሩ ብሎ ካቀፈ ካስጠጋ በኋላ ዝጠጋ አክቲቪስቶችና እንዳ ምሓራ ኣክቲቪስቶች እና ባለስልጣናቶች ዝውር ብሎ ቅይስ ብሎ ቆረጣ ገብቶ ያዋርድሃል። አብይ አሕመድ ጊዜና እናቀን ኣይፈልግም ለመካድ ወዲያውኑ ክድት ሚያረግ ኢሳያስ አፈወርቄ አብሮ ወደ ትግራይ ዞምቶ ከዛ ወታደሮ አስወጥቶ ክሕድ አድርጎ ፕሪቶሪያ ስምምነት ስምዕምዕ ኢሳያስ አፈወርቄ ወታደሮቻ በዚ ሩጡ በዚ ሩጡ ወደ ሀገራች ተመለሱ። አብይ ኮ ከሱ ጋር ለመስራት አይደለም ከሱ ጋር ቁጭ ብለህ ለመወራራት እኮ አስቸጋሪ ኮ ነው። አብይ አሕመድ ኮ ካሓዲ ኮ ነው። ኣብይ ሓመድ ጎ ሰይጣን ጎኑ ዋይ ረ ኢሳያስ ባይ ጥዑሙ ኢሳያስ ኣቋሙ ኣንድ ነው። ናይ ትግራይ ዘርእዩዋ ኤርትራ ናይ ትግራይ ዘርኢ ኩናቸው ኣቋማቸው ሓደ ነው። ፅንዓታቸው ሓደ ነው። ታጋይ ህዝብ ናቸው። ካብ ትግራይ ጋር ምንም ፍልልነት የለላቸው ዓባይ ሃገረ ትግርኛ ትግራይ ትግርኛ ፈጥረን ተከባብረን እስከን ሃብታችን እንኖራለን። የትግራይ ባለስልጣናቶች ያጠፋችሁትን አርሙ። ይሄ ኤልውሃ ድረስ ድንበራችን ነው ብላችሁ ከዛሬ ጀምራችሁ ስፍሕፍሕ በሉ፣ ግፍሕፍሕ በሉ። ከኤርትራ ጋር ስንኖር ወልቃይት ብቻ አይደለም ሞተማ ብላችሁ ስፍሕፍሕ በሉ። እግራችሁን በደንብ አንሰራፍሑ። የምን አባታችሁ ነው ወልቃይት? ይህ ዓለም አጣራያ ማለት ሰፍሕፍሕ ነው እንጂ ግፍሕፍሕ ብላችሁ ከኤርትራ ወንድማችሁ ላይ ቅልቅል ብላችሁ ጉልበታችሁ ድምር አርጋችሁ ማን አባቱ ይነካችኋል? ማን ይጠጋችኋል? ንገሩኝ እስቲ። ኤርትራና ትግራዋይ ሓደ ሆነ በጦርነቱ ተጠመረ። እስቲ አስቡት፣ እስቲ ይሄ ሁለት ጀግና ህዝቢ፣ ይሄ ተዋጊ ህዝቢ አይደለም። ሊዋጓችሁ አይደለም፣ ክፉ ሊያስቡላችሁ ቀና ብሎ እንኳ አያችሁ። አባይ ሀገረ ትግራይ ትግርኛ ትፍጠር አለች አውቃለሁ። ኢሳያስ አፈወርቂ በቃ ትወዛ ኢሳያስ አፈወርቂ ብዙ ምሽክል አለበት ነግሮኛል። ከደብረ ጽዮን ጋርም ተነጋግረናል። ፅምባረ ብሓባር ኢድኢንታታ ሒዝና ዘመቻ ናብ ኣሕመድ ትግራይ ኮ ደስ ካላት ጋብ ትሰራኩ የሚያምርባት ሃገር ኮ ናት። ከኤርትራ ጋብ ትሰራ ኣያሳፍርም ያምርባታል እንጂ ካብ ኣብይ ጋ ብትሰራ ዋይ ክሱስ ይቅርብን ይቅርብን። እንዱ ምንም ትግራይ ካብ ኣብይ ኣሕመድ ጋ ከም ትሰራ ዋ ኤርትራዎች ኮ ተጋብዞ ኮን ይመጡት ኣብይ ኣሕመድ ኮ የገዛ ህዝቡን ኮን የወጋ ኢትዮጵያን ኣስተባብሮ ኮን የጨፈጨፈን እንዴት ነው? በዚ ጦርነት ኣሁን ባለፈ ጦርነት ኤርትራንና አብይ አሕመድን ምናወዳድሩ አብይ አሕመድ ጨካን ይኮኑ በገዛ ህዝቡ በሚያስተዳድሮ ህዝቡ አሁን ሁሉን ነገር ቁርጽርጽ ያረገ፣ ኤርትራ ሽ ወይ ኤርትራ ይሻላል። ስታሊን ዋ ወንድሜ እኔ አበረታታሃለሁ ከአወል ሰኢድ ጋ ሁናችሁ ይሄን ሁለት ህዝቢ እንደ ባለስልጣን እንኳን እንደ ህዝቢ፣ የኤርትራ ህዝቢ ኮ ያሳዝናል እኮ ኤርትራ ህዝብ እኮ የድህነት የመጨረሻ ወለል ላይ ኮን ያለ የምን ዱባን ኑሮ እኮ ነው የሚኖሩት እኮ በጣም እኮ ነው የሚያሳዝናቸው። አሁን ይሄ ህዝቢስ ከትግራይ ጋር ቢቀላቀል አስባጀታል። አንዳንድ ኤርትራ ደግሞ አላቸው ወንድሞች፣ የበታችነት ስሜት ያላቸው ሁሌ ስለ ትግራይ መጥፎ ነገር የምትናገሩ የበታችነት ስሜት ሁለት አይነት ነው የበታችነት ስሜት። በጣም ውስጥ ሲገባ በወሬ ለማድበስበስ የትግራይን ህዝብ መተቸት ማጥላላት ነው። የትግራይ ህዝብ ግን የኤርትራን ህዝብ ሲሳድብ ሰምቼ አላቅም፣ እንዲሁ ራሳችሁ ካላነዳችሁ ይት በስተቀር ምክንያቱም የበታችነት ስሜት ከሌለብህ ማንም ቢያወራ ምንም ስለአይሰማህም፣ ምክንያቱም ራስህ ከፍ አልክና፣ የበታችነት ስሜት ሲሰማህ ግን ካንተ በላይ የሆነውን ሰው ለማሸማቀቅ ካንተ በላይ የሆነውን ሰው ለማሳነስ ሁሌ እንደለፈለፍክ ሁሌ እንደተሳደብክ። ይሄ ነገር እናንተ ኤርትራዎች አቁም። የትግራይ ሕዝቢ ምሁር ሕዝቢ፣ አቅላም ሕዝቢ፣ ሰብ ወዳድ ሕዝቢ ታቃላችሁ። በቁርብ እንኳን ኢትዮጵያ ገብታችሁ ተከታትላችኋል። በመላው የኢትዮጵያ ብሔር ብሔረሰቦች በየብሔራቸው ሰውን እያነቁ ሲዘቅዝቀው ሲገሉ ሰውን ሲያቃጥሉ ጭካኔያቸው፣ አረመኔነታቸው አይታቸዋል አይታቸዋል። ኤርትራውያን ትግራይ ክልል ውስጥ ግን ሰላም ነው። የሰው ልጅ ተዘቅዝቆ አይገደል፣ የሰው ልጅ አይቃጠል። እምነት ያላት ፈራ አላህ ፈራ እግዚአብሔር ያላት ታላቅ ሀገራችን ናት። ኤርትራውያን ሕደጎ ልባችሁ ስፍሕ አርጋችሁ አንድ ቋንቋ ከሚናገረው ወንድማችሁ ጋር ሕቁፍቁፍ ብላችሁ፣ ናይ ጋራ ጸላኢ ሊያጠፋችሁ ሊበላችሁ ሊደፍራችሁ የመጣውን ጸላኢናን ዕገብ ግደፍ ብትሉት ከኛ ጋር ሆናችሁ ደስ አይለም? ደሞ ኮ ኤርትራውያን፣ እኛ ኮ በጣም ሀፍታም እኮነን እኛ ተጋር ኮ ሀፍታም እኮነን። አንደኛ ትግራይ፣ እንደ ትግራይ ከኢትዮጵያ ስትገነጥል ያለማነውን ይሄ ሁሉ የብሔር ብሔረሰቦች ብዙ ነገር አለ። እሱ ተካፍለን እኮ ነው የምንመጣ። አውሮፕላን እኮ ኢትዮጵያ ውስጥ እኮ ሞቶ በላይ እኮ ነው፣ መቸም ሁሉ ብሔር ሲከፋፈለው ትግራይ ሶስት አውሮፕላን ይደርሳታል። አንድ መርከብ አላት፣ ትልቅ መርከብ ሞቀልዬ ተብሎ የተሰየመላት። ቢያንስ አንድ አምስት አውሮፕላን ይዘን እንመጣለን። አለም አቀፍ አረ፣ ከዛ በላይ ነው። ብዙ ብዙ ብዙ ኢኮኖሚያዊ ጥቅም ከኢትዮጵያ ጋር ቁጭ ብለን ወንበር ሳይቀር የምንካፈለው ይህን ሁሉ ሀፍታችንን ይዘን ሞተን በሓደ ልምዓት በተለይ ተጋሩ ኤርትራውያን አይታቸዋል። ለኢትዮጵያ በሰላሳ ዓመት አውሮፓ አስመሰላት። ይሄ ውለታ ቢስ ጭቅቅታም ህዝብ በቀን ሶስቲ እንዲበላ አደረኩት። የትም ቦታ በሰላም እንዲንቀሳቀስ አደረግኩት። እንዴ ደርግ እኮ ኢትዮጵያ ውስጥ እኮ ከ500 ሺህ ብር በላይ የሌለው ሀብታም እኮ ነው። አሁን በደርግ በወያኔ ጊዜ እኮ ሚሊዮነሮች እኮ ናቸው ተፈጠሩት። ሚሊዮነሮች የሚነዳው መኪናስ፣ አስፓልቱስ፣ ኮቶማውስ ተጋር እኮ ሰሩ። ጭንቅላት እኮ ነው፣ ጭንቅላት። አይ ትግራዋይ፣ አይ ጭንቅላት። አሁን አብይ አህመድ ክልሎችን እያወደመ ከተሞችን እያበለጸገ ነው እና ኤርትራውያን ከዚህ ታታሪና ከዚህ ትጉህ የልማት ህዝብ ጋር አብራችሁ ሕቁፍቁፍ ብላችሁ የጋራ ጸላያችሁን ማስፈራራት እናንተ አንድሁን። እስቲ ደሞ ኔ ኤርትራ አንድንሁን ቢሉ ኤርትራ የሚከዱን አይመስለኝ፣ በፍጹም ከሕዳም ከሕዳም አይደሉም። በቃላቸው ትግራዋይ ናቸው። ችግሩ እኮ ይሄ ትግርኛ ነው የሚናገሩት፣ ተጋሩ ናቸው። አሁን ኤርትራውያን ከአዳሞች ናቸው ማለት ራሳችን መስደብ እኮ ነው። ለማንኛውም ሆነ ቀረ እቺ ትግራይ ትግርኛ የምትባል አባይ ሀገር ለኤርትራም ለትግራዋይም ክብር የሆነች ሀገር መፈጠር አለባት። ስፍሕፍሕ ማለት ግፍሕፍሕ ማለት አለብን። እውነት የኖ አንዳንድ ስምዕታዊ አታርጉኝ እናንተ ኤርትራውያን ሕደጉ ተዋቺ ዋይ አምሓራም በኋላ እኛ ግንጥል ካልን ኣምሓራ ብቻውን መኖር ኣይችልም። ሰሜኑ እኮ ተነጠለ ይመጣል። ራሱን ቆስ ብሎም ይመጣ። ኣሁን ችግሩ እኮ ኣምሓራ ኮ ኢትዮጵያ ኢትዮጵያ እየሞተ ኢትዮጵያ ኢትዮጵያ እየወጉት ኢትዮጵያ ኣምሓራ ውቃቢ እንዳለበት ሰው ኣረንጓዴ ብጫ የኢትዮጵያ የሃገር የ ዋ ምን ኣባት ሃገር በድሮን እየደበደበ አማራኮ የሰሜኑ ጀግና ህዝብ ኮ ነው፣ ግን ምን ይደረግ? ኢትዮጵያ ምትባል ጭንቅላቱ ላይ መርዝ ተክለውበት። የአማራ ልሂቃንኮ የአማራን ህዝብኮ መጫወቻ እኮ ነው ያደረጉት። ሰው ክልሉ ከተሰጠው በኋላ ኢትዮጵያ እያሉ ከክልሎች በላይ ኢትዮጵያዊነቱን የሚያንፀባርቅ እንደሁም እኮ አማራ ለሁሉ ክልል እንዲጦሉት አደረጉ። ሁሉ ክልል አምሐራ አሁን እንዲጦሉት ተደርጓል። ምስኪና አምሐራይ ለኢትዮጵያዊነቱ ልዩን አሳልፎ ልጁን የሚገል እናቴ አሁን ኢትዮጵያ ፈረሰችብን ብለው የገዛ ልጁን የሚገል ከሆነ አገርህን ከራስ በላይ ከወደድ ካል እውር ነው የምትሆነው፣ ደዶብ ነው ምትሆነው፣ የባለስልጣኖች ሞጠቀም ነው የምትሆነው። ይ አምሐራይ አገሩን ከራሱ በላይ ስለሚወድ የመጣ ባለስልጣን ሁሉ የገዛ ልጁን ያስገድለዋል። አብይ አህመድ ኢትዮጵያ ብሎ መጣ። የአማራ ምልሻ ኢትዮጵያችን ብለው የፋን ነው ልጁን የራሱ የገዛ ልጁን ይወጋል። ሀገርህን ከራስ በላይ ከወደድካት ሞጥፊያ ነው። መጀመሪያ ትቅራዋይ ኩጭ እንቅላታለ መጀመሪያ ራስ ትወዳለ፣ ከዛ ጎረቤቶች ትወዳለ፣ ከዛ አጠገብ ያሉት ፍቅር የሚጀምረውማ አገራዊ ፍቅር የሚጀምረው ልጆች ከቤተሰብ ነው። መጀመሪያ ቤተሰብን ስትወድ ነው። የፋኖ ግን አለቅጥ ነው። ይሄ ፋኖ እንኳን ጀግና ነው። ተው ፋኖ ጀግና ነው። አሁን እየሰራ ነው። ከተጋሩም ጋር የሆነች ነገር አለች፣ ሰምቻታለሁ። ደብረ ጽዮንም ነግሮኛል። አብይ አሕመድ ምግበይ ምግበይ አለ እንጂ ዋናው ትሕዝቶች ተውት፣ ተውት። መሪ ወዳየኮ መቀሌ ሶስት የታክሞታልኮ ጌታ ይፋንሆኮ ሕክምና ሁሉ ያገኛሉኮ በራያ በኩል ተውት፣ እሱ ተውት። ቢሆንም አማሓራይ ገና ብዙ ይቀረዋል፣ ብዙ ይቀረዋል። ኢትዮጵያ ኢትዮጵያ አገሬ አገሬ የምትለው ነገር ጭንቅላቱ ላይ እንደ መርዝ ያም ተስፋፊ መርዝ እኮና ጭንቅላታቸው ላይ ች አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዘው አምሓራ ንቃ ንቃ። ካልሆነ እንደ ኩርድ ህዝቢ ሀገር የለለው ህዝቢ ብትን ብለህ እንዳትቀር ወገኒ አምሓራይ ሰሜናዊ ሓድነታችን እስኪመጣ ድረስ እባክህ አምሓራይ እባክህ። መጀመሪያ አማራነትህን አስቀድም፣ ከዛ ኢትዮጵያዊነትን ሳይሆን ሰሜናዊነትን አስቀድም። ከዛ ከዛ ሁሉ ሰው ከፈራ በኋላ ሰሜናዊ አንድነታችን የሚያንገበግባቸውና የሚያስፈራራቸው የዛኔ ሁሉ ነገር ይስተካከላል። ከዛ እንደ አማራ ትከበራለህ። ካልሆነ ኢትዮጵያ እያልክ ግን እንደ ኢትዮጵያዊ እየተዋረድክ ትኖራል። የገዛ ልጅን እንደ ድመት እየበላ አማራ ንቃ ንቃ! የኔ ጀግና አማራ፣ እናቴ አማራኮ ጀግና ህዝብ ኮን ጀግና ተዋጊ ህዝብ ኮን ፍርሓ አያቅም እንደ ትግራዊ ኮ ሰሜንኮ በቃ እንደሱ ኮን ግን ኢትዮጵያ የሚባል መጥፎ ስዕል ጭንቅላቱ ላይ ስለ ቁጭ ያደረጉለት የአማራ ኢሊቶች በዘፈን፣ በሙዚቃ፣ በስክስታ ኢትዮጵያዊነትን ኢትዮጵያዊነት ካራስ ኢትዮጵያ እየገደለችስ ለኢትዮጵያ ወንድሜ መጀመሪያ አንተ ነው ምትቀድሞ። ኢትዮጵያዊ ብለ የምታብድ ከሆነ አንዳንድ አምባገነኖች መንግስቶች ይጠቀሙበሃል። ብዙ አምባገነን መንግስቶች የአገር ፍቅር ከሰው በላይ አርገው ስለሚያስቡ የገዛ ሕዝባቸውን ይጨፍጨዋሉ ያስጨፈጭፋሉ። የአገር ፍቅር ልክ ሲኖረው ነው ጥሩ፣ ወደብ ሲኖረው ነው ጥሩ፣ ደንብና ህግ ሲኖረው ነው ጥሩ። አገርህ እየበላች ለበጎ ነው የምትል ከሆነ አፈር ትበላል። ያጨሰዋል እንዲህ ይሄ የአማራ ክልል ፕሬዝዳንት በቀደም አድማ በታኝ ብሎ ያስመረቃቸው እኔ እሳቸው እይት ካረኩ በኋላ በቃ ድንግፅ አልኩኝ ፍርሕ አልኩኝ። የኮሪያ ጦር እኮ ነው የሚመስሉት ብዛታቸው። አድማ በታኝ ተብሎ ሶስት ብርጌድ የሚያክል ጦር የገዛ ህዝቡን ሊበላ ተረጋጉ፣ አማራዎች ተረጋጉ። መጀመሪያ አማራነታችን ስ አገርህን ከራስህ በላይ ከወደድካት የባለሥልጣን መጫወቻ አቃቃ ሁነ ቁጭ ነው የምትለው። እንዳምሐራይ ትቀልድ አላጩኒ ትግራዋይ ኢትዮጵያውያን ሲዞምቱበት ትግራዋይነቱን አስቆድሞ ብሓደ ጽንዓት ምንም ፍልልይነቱን እንድሕርሕር አርጎ እናትዬን። ብዙ እኮ ነው ትግራይ ውስጥ እኮ ብዙ ልዩነት አለጉ። ልዩነት ደግሞ ግድ ነው። የሰው ልጆች አይደለን። ሁላችንም አንድ ሀሳብ ካለን መጥፎ ነው። የተለያየ ሀሳብ ሲኖረን ጥሩ ነው። አሁን አማራ እናንተ ሊያጠፋ የመጣ ሲመጣ አንድ ትሆናላችሁ። ሰላም ከሆናችሁ በኋላ ደግሞ በገዛል ጭንቅላታችሁ ልዩነታችሁን ደግሞ ይመጣል። ይህ አይጠቅመንም፣ ይሄ ይመጣናል፣ ምናምን ልዩነታችሁን እንደ ትግራይ በመነጋገር በመግለጫ እነ ደብረ ጽዮን አታየው ምን አስተማራችሁ? ጦር በመመነሳሳት አይደለም በመግለጫ እርስ በርስ በመገዳደል አይደለም። ተው እንጂ እስከመቼ አማራ ክልል አንድ ጀግና ወጣ ሲል ራሱ አማራው የሀገር ፍቅር አንገሽግሾት ባንዳ ተላላኪ በሆነው መንግስት ግደሉት ተብሎ ተው እ ብዙ አንነጋገር እንጂ አሳምነው ጽጌ ማነው እንጂ የገደለው ማነው? መኪና ላይ አድርገ ሲጎሳ የነበረ ሲሰሕበው ሲ ተው እንጂ አማራዎች፣ ልክ ኑሮ ሀገር ፍቅራችሁ ልክ ኑሮ ኢትዮጵያ ኢትዮጵያ ትበሉ እናንተ ከኢትዮጵያ ህዝብ በምን በልጣችሁ ነው? እናንተ ከትግራይ በምን ትበልጣላችሁ? እናንተ ከኦሮሞ በምን ትበልጣላችሁ? ትግራዊነታቸውንና ኦሮሞነታቸውን አስቀድሞ እኮን ህልውናቸውን የሚያስከብሩት እናንተ ማናችሁ? ኢትዮጵያ ኢትዮጵያ ኢትዮጵያ ትበልሃለች። ገና የመጣ መንግስት እውነት ኢትዮጵያ ወዳድ መንግስት ካልመጣ በስተቀር ይሄ በብሔር ተቧድኖ የሚመጣ ባለስልጣን ኢትዮጵያነትን እያስቀደመ እንክትቀርጥፍ አድርጎ ይበልሃል። ቶው አምሐራ ንቃ። ስለነበረን ቆይታ በጣም አመሰግናለሁ። ስታሊን ወንድማችን ይሞቺ፣ ይሞቺ፣ ይሞቺ። አውል ሰኢድ ጋር ግንኙነታችሁ ዶስ ብለናል። ይሞቻችሁ